የተወደዳችሁ የኤጳፍራ የክርስቶስ ቤተክርስቲያን የዩቲዩብ ቻናል ተከታታዮች ባለፈው ጊዜ እንደነገርኳችሁ በዚህ ቻናል የሚለቀቁ ትምህርቶች በተለያዩ ጊዜዎች የምናስተምራቸውን የምናስተላለፋቸው መልእክቶችን ሰምታችሁ እየታነጻችሁበት እየተጠቀማችሁበት እንዳላችሁ በርካታ ሰዎች አስተያየታችሁን ሰጥታችሁናል። በጣም አድርገን እናመሰግናለን። ዛሬም ባለፈው እንዳልኩት የተለያዩ ጥያቄዎችን ከጊዜ አንጻር በመሀል በመሀል ብሬክ እያደረግን የእናንተን ጥያቄዎች ምላሽ ለመስጠት ተዘጋጅተናል። ዛሬም በተደጋጋሚ በፌስቡክ እንዲሁም በዩቲዩብ በቲክቶካችንም ላይ ሀሳብ አስተያየቶቻችሁን ስሰጡን የነበራችሁና ያላችሁን ጥያቄ እንድመልስላችሁ ወይም ባላችሁ ጥያቄ ላይ አስተያየትና ሀሳብ እንድሰጣችሁ በጠየቃችሁት መሰረት የተወሰኑትን ጥያቄዎች ዛሬ ለመመለስ እዚህ ተሰይሜያለሁ። ውድ የኤጳፍራ ክርስቶስ ቤተክርስቲያን ተከታታዮች እንዲሁም ደግሞ በዚች አጥቢያ ቤተክርስቲያን ላይ የተለያዩ አገልግሎቶችን እየሰጣችሁ ያላችሁ እያበረታታችሁን ያላችሁ ሁላችሁንም በጣም አመሰግናለሁ። እንግዲህ ቀጥታ ወደ ጥያቄዎቹ ነው የሚሄደው። ከዚህም በኋላ የሚኖሯችሁን ጥያቄዎች፣ ሀሳቦቻችሁን በፌስቡካችን እንዲሁም ደግሞ በኤጳፍራ ክርስቶስ ቤተክርስቲያን ዩቱብ ቻናል ላይ ጥያቄዎቻችሁን መጠየቅ ትችላላችሁ። ለዛሬ በዚህ በዝግጅት ክፍሉ የተዘጋጁትን ጥቂት ጥያቄዎችን ምላሽ እሰጣለሁ ማለት ነው። እዚህ ጋ ወደ ቪዥዋል አገልግሎቱ አስተካክሎ ያስቀመጣቸው ጥያቄዎች አሉ። የእነሱን ጥያቄዎች እመልሳለሁ ማለት ነው። ምናልባት ጥያቄዎቹን ስመልስ ግን ጥያቄዎቹን የጠየቁት ሰዎችን ብቻ ወዲያው ምልስ አድርገን እንደዚህ ነው እንደዚያ ነው ብለን ብቻ ሳይሆን ጠቅለላ አድርገን ሌሎችንም ሰዎች አስተማሪ ሊሆን በሚችል ሁኔታ መልስ እንሞክራለሁ ማለት ነው። ስለዚህ ምናልባት ጥያቄ የጠየቃችሁ ሰዎች አጭርና ቁልምጭ ያለች መልስ መልስ ለመስጠት ብቻ ሳይሆን እናንተ ጥያቄ ውስጥ ደግሞ ሌሎችም ሰዎች የሚማሩበት እንዲሆን በዛ መልክ ነው መልሱን የምሰጠው ማለት ነው። ቀጥታ ወደ ጥያቄዎቹ ነው የሚሄደው። የመጀመሪያው ጠያቂ ጥያቄ አንድ ሰላም ፓስተር እርዳኝ። ባለትዳር ነኝ። ገና ከተጋባን በሁለት ወሩ ምክንያት እየፈለገ አስጠላሽኝ አለ። ሻንጣዬን አስይዞ አስወጥቶኝ ከቤት ሂጂ አለኝ። በሽማግሌ ቢጠየቅ ከዛም አልፎ በገዛ ቤተሰቦቹ ቢለመን እምቢ አለ። ከዚህ በተጨማሪ ሳንጋባ በፊት የማውቀው እንዳላገባና ከዚህ በፊት አለማግባቱን ነበረ። ተጋብተን መኖር ከጀመርን በኋላ ግን አግብቶ እንደነበርና የተፈራረምበትን የሰማንያ ወረቀቱን ያገኘሁበት አገኘሁበት። ምን ላድርግ? ምን ትመክረኛለህ? አሁን ያለውት አባሮኝ ቤተሰቦቼ ጋነኝ ይላል። የመጀመሪያው ጥያቄያችን ሴት እንደሆኑ ይመስለኛል። ከጥያቄው ሴት ናቸው፣ እንዲሁም ደግሞ ሚስት ሆነው ሁለት ወር ብቻ በትዳር እንደቆዩና በትዳራቸው ደግሞ መቀጠል እንዳልቻሉ ነው። እንግዲህ ጥያቄያችን ያቀረቡት እንደዚህ አይነት ጥያቄዎች እነዚያው የመጀመሪያ ቢፎር ሜሬጅ ላይ መሰራት ያለባቸው ስራዎች መኖራቸውንና ያልተሰራ ያደረ ስራ መኖሩን ያሳያል። በተለይ መጨረሻ ላይ አግብቶ የፈታ መሆኑን እንዲሁም ደግሞ ጋይፍቺ ያፈጸመበትን ወረቀት አገኘው ነው የምትለው ጠያቂያችን። ይሄ የሚያሳየው በቂ የሆነ የዝግጅት ያለማድረግ ነው። ከጋብቻ በፊት ሊወሰዱ የሚገባቸው ጥንቃቄዎች አሉ። ስለዚህ ውድ ተመልካቾቼ ምናልባት በዚች ጥያቄያችን ጥያቄ መሰረት ዛሬም ጓደኝነታችሁን ለብ ለብ የምታደርጉ ሰዎች ዝም ብሎ አንዳንድ ሰዎች ተለባብሶ ቢያርሱ አይነት ነው። ተለባብሶ ቢያርሱ፣ በአረብ ይመለሱ የሚል የአገሬ ተረት አለ እና እንደዚህ አይነት ነገር ጥንቃቄ የሚያስፈልገው መጀመሪያ ላይ ሊደረግና ሊሰራ የሚገባውን ስራ ሳይሰሩ ከገቡ በኋላ የሚፈጠር ነው። እንግዲህ አግብቶ የፈታ መሆኑን እንኳን ሳታውቅ ወደዚህ ጋብቻ ውስጥ እንደገባች ነው ጥያቄያችን የሚያሳየው። ነገር ግን ደግሞ ተጋብተው እንኳን በመኖሩበት ጊዜ ሁለት ወር በኋላ አስጠላሽኝ ብሎ ወደ ቤተሰብ አባሮ ለሽምግልናም፣ ለያዥ ለገላጋይ አስቸጋሪ የሆነ ሰው መሆኑን ነው የምትነግረን። ይሄም የሚያሳየው እንግዲህ ቅድመ ጋብቻ ላይ ልንጠነቀቅ የምናገባው ሰው ባህሪ የምናገባቸው ሰዎች ወይም ደግሞ የምታገቡት ሴትም ይሁን ወንድ ዴት ስታደርጉ በደንብ ማየት አለባቸው አጥፍቶ ይቅርታ መጠየቅ የሚችል እንዲሁም ደግሞ ይቅርታ ሲጠየቅ ወይም ስትጠየቅ ይቅርታ መቀበል የሚችል መሆኑን። እኔ ምን ላለው ለመጣላት እንኳን ጊዜ ብትወስዱ ነው ምለው። ሰዎች ለመጣላት ጊዜ መውሰድ፣ መግጭቶችን እንዴት መፍታት እንዳለባቸው ቅድመ ጋብቻ ብቻ ላይ መስራት ያለባቸው ነገር ነው። ስለዚህ ከዚች ባለ ጠያቂያችን የምንረዳው ነገር በቂ ዝግጅት ያልተደረገበት ለብ ለብ እንደሆነ ምክንያቱም በዚህ በሁለት ወር እድሜ ውስጥ እንደዚህ አይነት በጣም ቀፋፊ ነገር እንድናይ ያደረገን ቅድመ ጋብቻ ላይ ሊደረግ የሚገባውን ጥንቃቄ ባለማድረጋቸውና እንዲሁም ደግሞ ከገቡ በኋላ ያው መኖር የማይቻል እንደሆነ የሚያሳየ ነው። ስለዚህ ምን ላርግ ወይ ደግሞ ምን ትመክረኛል የሚለው ነገር እኔ የምመክረሽ አርፈሽ መቀመጥ ነው። አሁን ቤተሰቦችሽ ጋር ከገባሽ አርፈሽ መቀመጥ ነው፣ አርፈሽ መቀመጥ ነው። ምክንያቱም አትፍቱ እንጂ አትፈቱ አይልም መጽሐፍ። ይሄ ሰው አልፈልግም ካለ በግድ በመቼም በፖሊስ በተለያዩ ሰዎች በግድ ባል ይሁን አይባልም። ምክንያቱም በፈቃደኝነት ላይ የተመሰረተ ስለሆነ ትዳር ወይም አብሮ አብሮ ለመኖር የሚያስፈልገው ዋና ነገር ፈቃድ ስለሆነ ፈቃዱን ካልሰጠ፣ ፈቃደኛ ካልሆነ፣ አልፈልግም ካለ ትተሽ ራስሽ ላይ መስራት ይኖርብሻል። ስለዚህ ቤተሰብ አካባቢ ያለውን ነገር ምናልባት ትንሽ የካውንስሊንግ የሚያስፈልግ ከሆነ የካውንስሊንግ አገልግሎት ብታገኝና፣ ራስሽን ብትጠብቂ፣ ለራስሽ ዋጋ ብትሰጪ ይህን ነው የምልሽ። ስለዚህ አርፎ መቀመጥ አልፈታሽም፣ ተፈታሽ ነው አትፈቺ አይልም አትፍቺ ነው ያለሽ። አንቺ ካልፈታሽው እሱ አልፈልግም ካለ ግን መተውና አርፈሽ መቀመጥ ነው የሚኖርብሽ ማለት ነው። ይህን ይመስላል አንቺ መልስልሽ መልስ። በሁለተኛ ደረጃ የተጠየቀው ጥያቄን ደግሞ አብረን በጋራ እናነባለን ማለት ነው። ባለቤቴ ከድሮ ጓደኞቹ ጋር ቻት ባለቤቴ ከድሮ ጓደኞቿ ጋር ቻት ታደርጋለች። የተለያዩ የድሮ ትዝታዎቿን ትጸጸፋለች። እኔ ደግሞ ስልኳን ሳይ እበሳጫለሁ። በተደጋጋሚ ነግሪያት ማቆም አልቻለች። ደጋግማ ይቅርታ ጠይቃኛለች። እኔም ከዛሬ ነገ ይህ ነገር ትተዋለች ብዬ በጠብቃት ምንም ለውጥ የላት። ምን ላድርግ? በዚህ ምክንያት ቤታችን ሰላም አቷል። ይላል ይሄ ጠያቂ ይሄ ጠያቂያችን ወንድ ነው። ባለቤቱ ከተለያዩ ሰዎች ጋራ የድሮ ትዝታዎቿን በተለይ የተለያዩ የድሮ ጓደኞቿ ጋራ ትጸጻፋለች ነው ቻት ታደርጋለች ነው የሚለው እና በዚህ የተነሳ ቤታችን ሰላም አጥቷል። ደጋግማ ይቅርታ ጠይቃኛለች፣ በዛ ነገር ላይ ግን ደጋግሜ ያገኛት አለው ከዚህ ነገር ትተዋለች ብዬ በጠብቃት ምንም ለውጥ የላትም። በዚህ ምክንያት ቤታችን እየተረበሸ ነው ነው የሚለው የጠያቂያችን ይህም በዚህ አጋጣሚ እንደምትሰሙኝ በተለይ ሴቶች ሆናችሁ ብዙ የወንድ ጓደኛ ያላችሁ፣ ወንዶች ሆናችሁ ብዙ የሴት ጓደኛ ያላችሁ ሰዎች ከማግባታችሁ በፊት ችግር የለውም ለአማራጭነት ልታስቡት፣ ለአማራጭነት ልትወስዱት፣ ምክንያቱም መርጣችሁ የሚመቻችሁ ሰው ጋራ ጓደኝነትና ትዳር መስረት ትችላላችሁ። ብዙ ሴት ጓደኞች፣ ብዙ የወንድ ጓደኞች ያላገቡ ሰዎች ቢኖሯቸው ችግር የለውም። አንድን ለመምረጥ አንድ ከመረጣችሁ በኋላ የእናንተ ጓደኛ ካረጋችሁ በኋላ ግን ከሌሎቹ ጋር ያላችሁን ነገር ማቆም ተገቢ ነው የሚሆነው። ምክንያቱም የመረጣችሁትንና የፈለጋችሁትን ሕይወት እንዳትኖሩ ስለሚከለክላችሁ ማለት ነው። አይ እናስቀጥላለን ካላችሁ ወንዶችም ይሁን ሴቶች እናስቀጥላለን ካላችሁ ግን ያገባችኋቸው የትዳር አጋሮቻችሁም ፈቃድ ማግኘት አለባችሁ። ከእነሱ ፈቃድ ውጪ ከሆነ ግን ቺት ነው የሚሆነው። ከእነሱ ፈቃድ ውጪ ከሆነ ግን ሌብነት ነው የሚሆነው። ጥፋት ነው የሚያመጣው ቤትን ያበላሽባችኋል። ስለዚህ በዚህ መሰረት ስንመለከተው አሁን የዚህ ጥያቄያችን ችግር አንደኛ ከትዳር በፊት መጠየቅ ያለበትን ጥያቄ ከትዳር በፊት መስተካከል ያለበትን ነገር አሁንም ከትዳር በኋላ ለማስተካከል እየሞከረ ነው። በመጀመሪያ አንተ ልታደርግ የሚገባህ ነገር አንደኛ ስልኳን ማየት አቁ በቃ ሰላም ከፈለግ ቤትህን በተረጋጋ ሁኔታ መምራት የምትፈልግ ከሆነ የባለቤትህን ስልክ ማየት አቁም። የባለቤትህን ስልክ ባየህ ቁጥር ሕይወትህን እየበጠበጥክ እንደምትመጣ ማወቅ አለብህ። ምን ማለት ነው? ይሄ ያልክ እንደው መስመር ስለሰራህ ነው። አሁን በተደጋጋሚ ቃጤ ስላለ ቤት ውስጥ ይህን ብታደርግ፣ ይህን ብታደረግ፣ ይህን ብታደረግ እያላችሁ የምታሰምሯቸው መስመሮች ካሉ በቋሚነት ቤታችሁ ችግር ውስጥ እንደሚወድቅ ማወቅ አለባቸው። ስለዚህ ምንድን ነው ማድረግ ያለብኝ ካልክ፣ ምንም አታደረግም። ትዳር ነው፣ ቤት ነው። አስታመህ ስርዓትን ጠብቀህ አንተም እሷም ስርዓቷን ጠብቃ መኖር እንድትችል ማድረግ ያለብህን ጥንቃቄ ማድረግ ነው ያለብህ። ስልኳን ማየት አቁ ለምዶ ስልኳን የምታየው ለምዶ ብትከታተላት፣ በቃ አግብትሃለች፣ አንተን መርጥሃለች፣ ከአንተ ጋር እየኖረች ነው። እንደተመረጠ ሰው በሰላም ቤትህን መምራት ትችላለህ። ይህን ስል ግን እሷ የምታደርገውን እያጸደቅኩኝ አይደለም። በቃ ሰላም ከተፈለገ በፍቅርህና በአንተ በምትሰጣት ሰላም ከአንተ ጋር መኖር እንድትችል ማድረግ ይኖርብሃል። ከዛ ውጭ በተደጋጋሚ እየተደገመ ያለበት ምክንያት ስላሰመርክ ነው። ቃጤ ያለ ቤቱ ሰኞ ማክሰኞ ቤታችሁ እስካሰመራችሁ በቋሚነት ቤታችሁ ችግር ውስጥ ይወድቃል። ጠያቂያችንን ብቻ አይደለም። በዚህ ዙሪያ ያላችሁ በየጊዜው ቤታችሁ በቋሚነት ችግር ውስጥ ያለ ሰዎች፣ የቤታችሁን ቋሚ ችግር የሚያመጣባችሁ ቤታችሁ ውስጥ ያሰመራችሁት ቋሚ መስመር ነው፣ ቃጤ ነው፣ ቤታችሁ ውስጥ ያዘጋጃችሁት ያሰመራችሁት። ይሄ ከሆነ ሰላም አንሆንም። እንደዚህ እንዳታደረግ እንደዚህ እንዳታደረግ ይብላችሁ ያሰመራችኋቸው መስመሮች አያዋጧቸው እነሱ ነገሮች፣ እንኳን ለእናንተ ለፈጣሪም አልሆነም። የምትሰሙኝ ከሆነ ፈጣሪ እንኳን ይህንን የሚያክል በሰው ላይ እንደዚህ አይነት ጉልበትም ኃይልም እንደገና መስመርም አይጠቀምም። ሞክሮት አላዋጣውም። ኃይል ተጠቅሟል። በእሳት ሰዎችን አጥፍቷል። በውሃ አጥፍቷል። ህግ ሰጥቶ አስምሮ ትዕዛዛትን ሰጥቶ ሞክሯል። አልሆነለትም። ፈጣሪ እንኳን ሰውን የራሱ ያደረገበት የግሉ ያደረገበት ሜተድ ብትጠቀሙ በጣም ሸላይ ነው የምለው። ስለዚህ ለዚህ ጠያቂያችን የምለው እኔ ከድሮ ጓደኞቿ ጋር የነበረ ነው ያለ ነው እነሱ ነገሮችን በስርዓትና ጤናማ በሆነ መንገድ መያዝ እንድትችል እርዳታ መስጠት ከሆነ በፍቅር አብርሃት ለመሆን ሞክር። አለበለዚያ ግን ለመቆጣጠር በሞከርክና መስመር ባሰመርክ ቁጥር ቃጤው እየጨመረ የመጣና በቋሚነት ችግር ይሆናል። እንደገናም ደግሞ ከድሮ ጓደኛ ጋር የድሮ ነገር መጫወትና ማውራት ሁሉም ችግር ነው ብሎ መውሰድ ደግሞ ተገቢ አይመስለኝም። ስለዚህ ዞሮ ዞሮ የተሰመሩ መስመሮችህን አጥፋ፣ ስልኳን ማየት አቁም፣ በሰላም ባልነትህን ብቻ ቤት ላይ ለመወጣት ሞክር። ይህን አድርግ። መርጣ ህግብታለች ፈልጋ ህግብታለች ከአንተ ጋር በዘላቂነት በቀጣይነት መኖር እንድትችል ቤትህን መጠበቅ ነው። ስለዚህ መስመሮችህ ከጠፉ ጤና የምታገኝበት እድል ይኖረሃል። ወደ ሶስተኛው ጥያቄያችን ወይም ደግሞ ሶስተኛ ጥያቄ እሄዳለሁ። እሺ ሶስተኛው ጥያቄያችን። እኔ የእኔ ታሪክ ለየት ያለ ነው። የባንክ ማናጀር ነኝ። በትዳር 13 ዓመታት አሳልፍ ያለው በትዳርም የሁለት ልጆች እናት ነኝ እናት ነኝ። ባለቤቴ የሚሰራው ሥራ እየሰፋ ሲመጣ የእሱ ሱቅ ውስጥ መዋል ጀመርኩኝ። ያን ጊዜ ታዲያ ባለቤቴ ከሰራተኛው ጋር ግንኙነት እንዳለው ደረስኩበት። ሱቅ ውስጥ መዋል መጀመሬ ነገሩን እርግጥ መሆኑን እንዳረጋገጥ አደረገኝ። ታዲያ ባሌን ስለ ጉዳዩ ስጠይቀው አፈቅራት አለው። ከእሷ ተለይቼ መኖር አልችልም አለኝ። እኔ ግን እንደ እህቴ ነው የማይሽ። የሚስትነት ኳሊቲ ስለምታሟይ ነው ያገባውሽ አፍቅሬሽ አልነበረም አለኝ። ነገር ግን ራሱን አስተካክሎ መመለስ እንደሚፈልግ ይነግረኛል። እኔም በጌታ ፊት እጸልያለሁ። አሁን ግን ደከመኝ። ይህን የቆሸሸ ገመናዬን ለማን ይነገራል? ግራ ገባኝ። ምን ማድረግ አለብኝ? መፍትሄውን ጠቁሙኝ ነው የምትለው። ይህን ሰው አካባቢዎች ትልልቅ ሰዎች ካሉ መጨረሻ እድል እንሰጠዋለን ወይም የእምነት አባቶች ካሉ እንግዲህ መጨረሻ ላይ በጌታ ፊት ምናምን የሚል ነገር አለ። ክርስቲያን እንደሆንሽ አስባለሁ። ስለዚህ የሚያከብራቸውና የሚወዳቸው የሚሰማቸው የእምነት አባቶች ካሉ በእነሱ ለማስሞከር መሞከር አለብሽ። በእሱ ሙከራ አድርጊ። ከዛ ውጭ ግን ምርጫ ይሰጠዋል። ምክንያቱም ሰው ፍጹም ነጻነት ፈቃድና ምርጫ ያለው ፍጡር ስለሆነ ይህን እንደዚህ አይነት ሰዎችን አዝላችሁ መኖር አለባችሁ ብዬ አላስብም። እንደዚህ አይነት በጣም ብዙ ባለጌና ዱርዬ ሰዎች ከተማ ላይ እየተፈጠሩ ነው። ሁለቱንም ሶስቱንም አብሮ ማስኬድ የሚፈልጉ በተለይ ደግሞ ፋይናንሳቸው ጥሩ የሆኑ ሰዎች በከባድ ብልግና ውስጥ እየተዘፈቁ ነው ያሉት። ስለዚህ እንደዚህ አይነት ሰዎች ምክር መስጠት ጥሩ ነው። የመጨረሻ እድል ሰተሽ አካባቢዎች ባሉ አባቶች በትልቅ ሰዎች አስመክሪው። እምቢ ካለ ግን መርጦ መሄድ ግዴታ ያለበት ወይ ቤተሰቡ ወይ አንቺን ይመርጣል ወይ እቺኛዋን ሴት መርጦ መሄድ ነው ያለበት። ማይመርጥ ከሆነ ግን የጭቃ ሩጫ ነው የሆነው። ማይመርጥ ከሆነ ግን ሁሉንም ነገር ይዞ ገደል ነው የሚገባው። እንደዚህ አይነት ሰዎች ከዚህ በላይ እድል ሊሰጣቸው አይገባም። ምክንያቱም ትክክል እየሆኑ የሚኖሩ ነው ይመስላቸው። በተለይ ደግሞ በቃ አንቺም ተያንተም ተው ታገሹ እየተባሉ በጣም ብዙ ሰዎች እንደዚህ አይነት ዱርዬ ሰዎችን ተሸክሞ የመኖር ግዴታ አለባቸው ብሎ የሚያስቡ ሰዎች አሉ። በፍጹም አይሆንም። ምርጫ አለው። በግልጽ አንቺ እንዳልሽው ምንም ፍቅር ላንቺ የለኝም፣ እዛ ነው ልቤ ያለው። የሚስትነት ኳሊቲ ስለምታሟይ ነው አንቺን ያገባውሽ። አሁን እሷን በጣም ወዳት አለው ፍቅሪ። በቃ መምረጥ ነው ያለበት። ይሄን አቁመሽ ምርጫ መጀመሪያ ይመከር፣ ወደ ቀልቡ ይመለስ። እንደዚህ አይነት ህመም ነው ይሄ። እንደዚህ አይነት ህመም አለ። ስለዚህ በትክክል ይሄ ሰው ትልቅ ሰው አግኝቶ ሊመክረው ያስፈልጋል። ምክር አገልግሎት ማግኘት አለበት። ከዛ ግን ምርጫ መስጠት ነው ምን ላድርግ? ይህን ቆሸሸ ገበን ምክንያቱም ይሄ በቃ መሰጠት ነው ያለበት እድሉ እግዚአብሔርም የሚሰጠው እሱን ስለሆነ እግዚአብሔርም የሰዎችን ምርጫ የሚያከብር የሰዎችን ፈቃድ የሚያከብር። የሚገርመው ግን ምርጫው ውጤት አለው እና ውጤት መምረጥ አይቻልም። የሚያመጣውን ውጤት ለመቀበል ሬዲ መሆን ያስፈልጋል። ስለዚህ ለእንደዚህ አይነት ሰዎች ምርጫቸውን ማክበርና ለእነሱ መምረጥ የሚችሉበትን እድል መስጠት ጥሩ ነው። ምንም ይሄንን ተሸክሞ ማኖር እንደዚህ አይነት ሰዎችን አዝሎ መኖር ግዴታ አይደለም። ስለዚህ አንቺ ጠያቂያችን፣ ያው ክፍተት አለው የተከፈተ ነገር አለው ያው የቆየ ነገር አለው ያልተሰሩ ያደሩ ስራዎች እንዳሉት ያሳያል። ዞሮ ዞሮ እድል መስጠት ግን ጥሩ ነው። ትልቅ ሰው በዚህ ጉዳይ ሙያ ወይ ባለሙያ አግኝቶት ወይ የእምነት አባት መሀል አስገብቶ ማስመክር። በስነ ስርዓት ወደ ቀልብ እንዲመለስ እድል መስጠት። አለበለዚያ ግን ማስመረጥ ነው። መርጦ ሰው ነው፣ ፈቃድ አለው፣ ነጻነት አለው፣ ምርጫ አለው። ይህን አንቺ አይደለም ወይ ደግሞ ጠያቂያችን አለ የሚሰጠሽው ይህን የሰጠው ፈጣሪ ነው። ስለዚህ ፈጣሪ የሰጠውን ምርጫ አንከለክለውም። ሰው የመኖርም የመሞትም መብት አለው። የምርጫውን አክብረን መሸኘት ያስፈልጋል ማለት ነው። የአራተኛው ጥያቄያችን ጥያቄ ባለቤቴ ገና በፍቅረኝነት በእጮኝነት ጊዜ እያለን ከብዙ ሴቶች ጋራ ያለው ጓደኝነት ጓደኝነት አያስደስተኝም ነበር። ታዲያ ተጋብተን ከዛም ልጅ ከወለድንም በኋላ ጓደኝነቱን ቀጠለበት። እኔም በግልጽ እንደማያስደስተኝ ነግሬው እሱም አቁሞ ነበረ። ከአንዷ ጓደኛው ጋራ ግን እስካሁን እንደሚገናኙና እንደሚያወሩ ደረስኩበት። ይህን ነገር እያወቅኩ ዝም ለማለት እየሞከርኩ ነው። ነገር ግን ከዚህም በፊት የሠራቸው ስህተቶች ስለ ነበሩ ሕሊናዬ ውስጥ ሊጠፋ አልቻልም። በተደጋጋሚ የረበሸኝ ነው። እሱም አያውቅም። እኔ ይሄ ስሜት ውስጤ እንዳለ እስካሁን ልነግረው አልቻልኩም። ምን ማድረግ አለብኝ? በውስጤ ይዤው የሚሰማኝን ስሜት ምን ላድርግ፣ ብቻዬን ታመምኩኝ፣ ትለናለች ችኛዋ ጠያቂያችን። ይህም ቅድም ከመለስኩት መልስ ጋር አብሮ የሚመሄድ ነገር ነው። አሁንም አሁንም በድጋሚ ይህንን ማለት የምፈልገው ትዳር ይዛችሁ ወንዶች ሆናችሁ ብዙ ሴት ጓደኛ ያላችሁ፣ ሴቶች ሆናችሁ ብዙ የወንድ ጓደኛ ያላችሁ ሰዎች ይሄ ጓደኝነታችሁ ወይም ደግሞ አብሮነታችሁ የሚዘልቀው በባሎቻችሁ ይሁንታና በሚስቶቻችሁ ይሁንታ ላይ ብቻ ነው። ከዛ ውጪ ግን ነበረ፣ አብረን የኖርን ነን፣ ክላስሜት ነን፣ አብረን ብዙ አፈርፈር ትፈጭተናል፣ አፈር በልተናል ምናምን አይሰራም። ስለዚህ ትዳር ከያዛችሁ በኋላ ቤተሰብ ከመሠረታችሁ በኋላ የትዳር አጋሮቻችሁን ፈቃድ ማግኘት አለባችሁ። ይህንን አሁን በግልጽ መንገር አለብሽ ያለውን ነገር ተው፣ አደጋ የሚያመጣ ከመሰለሽ መንገር። ከዛ በኋላ ግን ያለው ነገር ያንቺ ድርሻ አይደለም የአንቺ ድርሻ አይደለም። አንቺ አሁን ይህንን ይዘሽ በልብሽ መብሰልሰል ምናምን ጥቅም የለውም፣ ለመንገር መሞከር፣ ከዛ በኋላ አሁንም ይህንን ቅድም እንደመለስኩት ፈቃዱን ማክበር ነው። ፈቃዱን ማክበር ነው። ዞሮ ዞሮ እንደዚህ እንደሚያውቅ ማወቅ አለባችሁ። ይኸው እንደዚህ ሴቶችን የሚያውቅ ወንዶች ከሴቶች ጋር ያላችሁ ግንኙነት ሚስቶችን የሚያውቅ እንደሆነ ማወቅ አለባችሁ። እናንተ ላይ እንዲደረግ የማትፈልጉትን ነገር ሌላ ሰው ላይ ማድረግ የለባችሁም። አንድ ወንድ ዛሬ ከተለያዩ ሴቶች ጋር ፍለርት እያረክ ቻት እያረክ እየተገናኘህ የሆነ ነገር እያደረግህ ከምትኖር፣ አንተ ሰውዬ ባል የምትባል ሰው፣ ትልቅ ሰው ሚስቴን በጣም ትሪት አረጋለሁ ይዤ ያለው ልጆች ወልጄ ያለው የምትል ሰው አንተ የምታደርገውን ነገር ሚስት ብታደርግ ትፈቅዳለ ወይ? አንተ እያደረክ ያለውን ውንብድና ሚስት ብታደርገው ፈቃደኛ ነህ ወይ? ከተለያዩ ወንዶች ጋር ቻት ብታረግ የፍቅር ጨዋታ ብትጫወት ትቀበለዋለህ ወይ? ይህን ጥያቄ ለራስህ ነው የምጠይቀው። ስለዚህ ዛሬ እንደዚህ በየቤቱ የሚሰቃዩ በየቤቱ ደግሞ በጣም የሚገርመው ነገር አሁን ብዙ ወላጆች ያልገባችሁ ነገር ቺት እንደምታደርጉ ባል የሚስቱን ሚስት የባሉን ብቻ አይደለም እያወቀ ያለ ወይም ደግሞ ከሌሎች ሰዎች ጋር የምትጫወቱትን ጨዋታ ባል ወይም ሚስት ብቻ አይደለም እያወቁ የደረሱ ልጆች ቤታችሁ ውስጥ ካሉ ስልኮቻችሁ ሀክ ተደርገው የምትባልጉት ብልግና ይታያል የምታጡት ትዳራችሁን ብቻ አይደለም ልጆቻችሁን ልታጡ የምትችሉበት እድል የሚፈጥር ነገር እንደሆነ ወቁ ስለዚህ ቤታችሁን የሚያውቅ የቀድሞ ጓደኝነት የቀድሞ የነበረ መስመሮች መዘጋት አለባቸው ካልተዘጉና የሚቀጥሉ እንኳን ከሆነ የትዳር አጋሮቻችሁ ሊኖሩበት ይገባል ጓደኝነቱን በጣም የምትፈልጉት ከሆነ ጓደኝነቱ ጤናማና ንጹህ ከሆነ የባልን ወይም የሚስትን ፈቃድ ያገኘ መሆን አለበት እነሱም አብረው መሆን አለባቸው። ሴቶች ከሆነ ጓደኞቻችሁ ወንዶች የሆኑት ባሎቻችሁ አብረው እንዲሆኑ ማድረግ አለባቸው። ባሎች ከሆኑ ደግሞ በዙሪያችሁ ሴቶች ያሉት ሚስቶቻችሁ ከእናንተ ጋር ሆነው ጓደኝነቱም የጋራ እንዲሆን ማድረግ ይኖርባቸዋል። ይሄ ፍጹም በባል ወይም በሚስት ፍቃድ ላይ የተመሰረተ ነው የሚሆነው። ሴትም ጓደኞቼን ያስቀጥላለሁ ካልሽ የባልሽ ፍቃድ ማግኘት አለብሽ። ወንድም ይህንን ጓደኝነት ማስቀጠል እፈልጋለሁ ካላችሁ የሚስቶቻችሁን ፍቃድ ማግኘት አለባችሁ። የተጋባችሁት አንዳችሁ ለአንዳችሁ ስጋት ሆናችሁ እንዲህ አይነት ፈተና አንዱ በአንዱ ላይ እየፈጠረ ሰቀቀን ያለበት ህይወትና ኑሮ እንድትኖሩ አይደለም በፍጹም እግዚአብሔር ይሄንን እንደሱ አላደረገም ስለዚህ ለምንድን ነው ምን በወጣቸው ነው ሚስቶቻችሁ በተለይ ልጆቻችሁ እናት ቤት ውስጥ የሚሰቃዩት ለምንድን ነው የሚሰቃዩት ለምንድን ነው ፍርሃት ውስጥ የሚገቡት ለምን ታስጨንቃላችሁ ሚስቶችም ባሎችን ጥያቄ የሚፈጥሩ ጓደኝነቶችና ግንኙነቶችን ማቆም አለባችሁ ቤታችሁን የሚያውክ ሰላማችሁን የሚነሳ ትልቁና ንጹህ የሚባለውን ቅዱሱን ነገር ከእጃችሁ የሚያስጥልን ጓደኝነት ማቆም አለባችሁ ወይ ሚስቶቻችሁን ፍቃድ ማግኘት ወይ ባሎቻችሁን ፍቃድ ካላገኘ ራይት የማያገኝ ከሆነ በዚህ ነገር ላይ እርምጃ ብትወስዱ በጣም አለበለዛ፣ ግን አለበለዛ ዛሬ የሳሳችሁለት የእናንተ መልፈስፈስ እናንተ የተዋችሁት ያ ነገር የእናንተ ቤት አይተወው። ለዚህ ነው ባይብል ጠላትን ከፊትህ አውጥቼ አውጥቶ አጥፋው ይልሃል ይላል። እና እግዚአብሔር ችግርን አውጥቶ ያሳያቸዋል እንጂ አያጠፋልህ። ችግሩን ካላጠፋችሁት እሱ ችግር የእናንተ ሊያጠፋችሁ ይችላል። ዛሬ ምልክቶችን የምታዩቸው ምልክቶች አይታችሁ ሚስት የምትሰጥን ፍላጎች በዓለም የሚሰጠውን ፍላግ አውቃችሁ እነሱ ላይ እርምት ካልወሰዳችሁ እናንተ እርምት ያልወሰዳችሁበት እሱ ችግር እሱ ኬዝ ቤታችሁን ይበለዋል። ቤታችሁን ሊያጠፋው እንደሚችል ማወቅ አለባችሁ። ስለዚህ ምን ላድርግ ካልሽ ንገሪው፣ በቃ ይሄ ነገር እኔ እንደሳ ያሰኘኝም፣ አቁም በዩ ይህንን ነገር እኔ ደስተኛ አያደርገኝም፣ አቁምበዩ። ከዛ ውጭ ግን ጸልይለት፣ ጸልይለት ወደ ማስተዋል እንዲመጣ ወደ ትክክለኛ ባልነት መመለስ እንዲችል ጸልይለት። ይሄ የመጨረሻ ጥያቄ ይመስለኛል። ገንዘብ ብቻ ሳይሆን ህይወቱንም ሚስጥር ለሆነ ልቡ ለማይገኝለት ሰው በተለይ ደግሞ ልቡ ከሚስቱ ይልቅ ለውጭ ሰው ክፍት ለሆነ ባል ምን ትላለ? እነዚህ ሰዎች እኔ የምለው የበረንዳ አምፖል ነው የምላቸው የበረንዳ አምፖል ይባላሉ ወደ ውስጥ የማያበሩ ወደ ውጭ ብቻ የሚያበሩ አምፖሎች እላቸዋለሁ እንደዚህ አይነት ሰዎች ካላችሁ እናንተ የህይወት ቅደም ተከተልን መማር አለባችሁ የጋብቻ ትምህርት መማር አለባችሁ የህይወት ቅደም ተከተል ላይ ያላችሁ የተዘባረቀ አስተሳሰብ ነው እንደዚህ የሚያደርጋችሁ የህይወት ቅደም ተከተልን ስትማሩት ምን ማስቀደም እንዳለባችሁ የትኛውን፣ ቅድሚያ መስጠት እንዳለባችሁ የትኛውን፣ መቼ ምን ማድረግ እንዳለባችሁ ታውቃላችሁ። ስለዚህ እንደዚህ አይነት ሰዎች፣ በርካታ ሰዎች እንዳሉ አውቃለሁ። የሚሻላችሁ ቅደም ተከተሉን ጠብቆ መኖር ነው። እንደዚህ አይነት ነገር ከፈጣሪ ጋር ያለ ችግርን ነው የሚያሳየኝ እኔ ሰዎች ከእግዚአብሔር ጋር ጤነኛ ግንኙነት ሲኖራቸው ከባልንጀራቸው ወይም ከሚስታቸው ከባላቸው ጋር ጤነኛ ግንኙነት ይኖራቸዋል። ለራሳቸው ጤነኛ ግምት ካላቸው አጠገባቸው ላለ ሰው ጤነኛ ግምት ይኖራቸዋል። በጋብቻና በገንዘብ መካከል ያለውን በጣም ልዩ የሆነውን መስመር ማየት ይችላሉ። ከጋብቻ አጋራቸው በላይ የሚወዱት ገንዘብ ካለ፣ ከጋብቻ አጋራቸው በላይ ዋጋ የሚሰጡት የቤተሰብም ሌላም ሌላም ነገር ካለ ልክ ትክክል አይበጣም። ይሄ የእውቀት ክፍተት ነው የሚያሳየኝ እንደዚህ አይነት ነገር ውስጥ በብዙ ሰዎች እንዳሉ አውቃለሁ። ጨለምተኝነት ነው ይሄ፣ ብርሃን የሚፈልግ ነው። የእግዚአብሔርን ሕግ ሰዎች መማር አለባቸው። የሕይወት ቅደም ተከተልን ማወቅ አለባቸው። ከፈጣሪ ከመጀመሪያ፣ ሁለተኛ ከራሳቸው፣ ከዛ ሶስተኛ ከቤተሰባቸው፣ ከዛ በኋላ አራተኛ ከስራ ጋራ ምናምን ነው እያለ የሚሄደው እና የሕይወት ቅደም ተከተልን ጠብቆ የማያስኬዱት እንደ ዝብርቅርቅ አድርገው ተመልከቱ። አሁን አንድ ሰው ብድግ ብሎ ኮፍያውን ጫማው ላይ ጫማውን ጭንቅላቱ ላይ ቢያረገው እንደማለት ነው። ሁለቱም እኮ የሚያስፈልግ ነገር ነው። ከሰዎች ጋር በጣም ጥሩ ግንኙነትና ሰላማዊ ኑሮ መኖር ተገቢ ነው። ነገር ግን ቅደም ተከተሉን ካዛባው፣ ቦታውን ካቀያየረው ውበት መሆኑ ወይም አገልግሎቱ ጤናማ መሆኑ ይቀራል ማለት ነው። ስለዚህ ጃኬት ሱሪ፣ ሱሪ ጃኬት አይሆንም፣ ጫማ ኮፍያ፣ ኮፍያ ጫማ መሆን አይችልም። ስለዚህ ቅደም ተከተሉን ቦታ ቦታው ላይ ማድረግ አስፈላጊ ነው። ስለዚህ ለህይወታችን ቅድሚያ መስጠት አለብን ከእግዚአብሔር ጋር። ከዛ ለራሳችን ክብር መስጠት አለብን። ለትዳር አጋሮቻችን ቦታና ክብር መስጠት አለብን። ምንም ዓይነት ሀብትና ገንዘብ ቢኖራችሁ ከትዳር አጋሮቻችሁ አይበልጥም። ከትዳር አጋር የሚበልጥ ገንዘብ የመጣ ቀን፣ ከትዳር አጋር የሚበልጥ ሌሎች ሰዎች የመጡ ቀን፣ ይሄ ችግር የግንዛቤ ችግር ነው። ስለዚህ አንድ ጨለማ ውስጥ አይምሯችሁ እየወደቀ ስለሆነ ብርሃን ያስፈልጋቸዋል፣ ማወቅ አለባችሁ። ውድ ተመልካቾቼ፣ እንግዲህ ዛሬ ይዤ የመጣሁት ወይም የዝግጅት ክፍሉ ያቀረቡልኝን ጥያቄዎች እነዚህን ይመስላሉ። በዚህ ሌላ ጥያቄዎችና ሀሳብ አስተያየት ካላችሁ በፌስቡካችንም፣ እንዲሁም ደግሞ በዩቲዩብ በቲክቶክም አካውንቶቻችን ላይ መጻፍ ትችላላችሁ። ኢሜይል ማድረግ ትችላላችሁ። አብሬ ቆይታ ያደርኩት ወንድማችሁ ጸጋ ይበዛለት ፓስተር ቸሬ የነበርኩኝ። በቀጥታ ከኤጳፍራ የክርስቶስ ቤተክርስቲያን ስቱዲዮ ነው ይህን መልእክት እያስተላለፍኩ ያለሁትኝ። እንግዲህ ይህን አገልግሎት ደግፉ። ብዙ ጊዜ እኛ እንኳን ብለን አናውቅም ግን ዩቲዩባችንን ማሳደግ አለብን። ሼር አድርጉት ለሌሎች ሰዎች እንዲተላለፍ የሚጠቅም ስለሆነ ሌሎች ሰዎች እንዲጠቀሙበት፣ ላይክም ሼርም ሰብስክራይብ እያረጋችሁ ሌሎች ሰዎችንም እየጋበዛችሁ ወደዚህ ቻናል ይዛችሁል እንድትመጡ በዚህ አጋጣሚ ጥያቄን አቀርባለሁ። በሚቀጥለው ሳምንት ሌሎች ቀሪ ጥያቄዎችን ይዤላችሁ አቀርባለሁ። ለዛሬውም በዚህ ያበቃው። ቸር እንሰንብት።